በሀገር መከላከያ ሰራዊት ሰሜን ዕዝ ላይ ጥቃት የተፈጸመበት አምስተኛ አመት እየታሰበ ይገኛል። አይደገምም፣ መቼም አንረሳውን በሚል መሪ ሀሳብ በቢሾፍቱ አየር ወለድ ማሰልጠኛ ማዕከል እየተካሄደ በሚገኘው ስነ ስርዓት ላይ እለቱን የሚያስታውሱ የተለያዩ ዝግጅቶች እየተከናወኑ ነው። በስፍራ የሚገኘው ሪፖርተራችን አንዱ አለም ተስፋ የተጨማሪ መረጃ ላይ ደርሰን በቀጣ መስመራችን ላይ ይገኛል። አንዱ አለም እንደምን አለህ? መታሰቢያውን መቀጠል ትችላለ? አመሰግናለሁ አስማረ። እንግዲህ ጥቅምት 24 2013 ምሽት የሀገር መከላከያ ሰራዊት የሰሜን እዝ ያን ከጀርባ የተፈጸመበት ጥቃት አምስተኛ አመት ሞልቶታል። ዛሬም በዚህ በቢሾፍቱ የአየር ወለድ ማሰልጠኛ ማዕከል ይህንን ጥቃት የሚያስብ የተለያዩ ስነስርዓቶች እየተከናወኑ ይገኛሉ። ከማለዳው ጀምሮ በተለይ ደግሞ ባለፉት በተለይ ደግሞ የሰሜን እዝ ባለፉት ከሁለት አስርት ዓመታት በላይ የሰሜኑን የኢትዮጵያ ክልል ከጠላት ጥቃት ሲታደግ የነበረና በትግራይ ክልል የሻዕቢያና ሌሎች ጥቃቶች እንዳይፈጸሙ ሲመክት የነበረ ኃይል መሆኑን ያስታወሱት የኢፌድሪ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ የሰራዊት ላይ ባለፈው የጥቅምት 24 2013 የተፈጸመው ክህደት ከሌሎቹ ጥቃቶች ሁሉ ለየት የሚያደርገው በራስ ወገን በዜጋው የተፈጸመ እንደሆነና ይህም እንድናስበው ዋነኛ ምክንያት እንደሚሆንና ያነሱት። በተለይ ደግሞ የተለያዩ በሀገር መከላከያ ሰራዊት መስዋዕትነት መክፈል አዲስ አይደለም። አሁንም አለ፣ በፊትም ነበር፣ ወደፊትም ይቀጥላል። ነገር ግን በሰሜን እዝ ላይ የተፈጸመው ጥቃት በገዛ ወገኑ የተፈጸመ ጥቃት እንደመሆኑ መጠን እንዳይደገም ና ለማስተማሪያነትም እንዲሆን መታሰቡ እንደሚያስፈልግ ነው ያነሱት ማለት ነው። ፊልድ ማርሻል ብርሃኑ ጁላ በዚህ ንግግራቸው በጥቃቱ የተነሳው በተለይ ደግሞ ጥቂት በሆኑ የህወሀት የክህደት አባላት እንደቀሰቀሱትና መላውን የትግራይ ህዝብም ይሁን ሌሎች ህብረት የህወሀትን አባላት እንደማይወክል ነው ያነሱት። ይህም ጥቃት ከተፈጸመ አምስት ዓመት መሙላቱ ባለፉት አመታት ይህንን ጥቃት ለማሰብ በየአመቱ የተለያዩ ስነ ስርዓቶች ሲከበር እንደነበር አንስተዋል። ዘንድሮም ይህንን በማሰብ የተዘጋጀው መርሃ ግብር ይህ ጥቃት እንዳይፈጸም ድጋሚም እንዳይደገም በኢትዮጵያ ታሪክ ትልቅ ጠባሳ ጥሎ ያለፈ ታሪክ እንደሆነ አንስተዋል ማለት ነው፣ በንግግራቸው ማለት ነው። በዚህ መርሃ ግብር ላይ የህሊና ጸሎት እንዲሁም ደግሞ የጧፍ ማብራት ስነ ስርዓቶች ተከናውነዋል። በተለይም ደግሞ የሰሜኑ ጦርነት መቀስቀስ ምክንያት የሆነው ይህ የሰሜን ዕዝ ጥቃት እንዴት ተፈጸመ፣ እንዴትስ የተቀነባበረ የሚለውን የሚያሳይ ዘጋቢ ፊልምም በዚህ ስነ ስርዓት ላይ ቀርቦ በታዳሚያን ተመልክቷል ማለት ነው። በዚህ በዛሬው የመታሰቢያ መርሀ ግብር ላይ እንግዲህ ከፊልድ ማርሻል ብርሃኑ ጁላ በተጨማሪ የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰን ጨምሮ ሌሎች ከፍተኛ የጀነራል መኮንኖች እና ጥሬ የተደረገላቸው እንግዶች ተሳትፈዋል ማለት ነው። እንግዲህ የመታሰቢያ የዚህ የዝክር ስነ ስርዓቱ ከማልዳው አንስቶ በተለያዩ መርሃ ግብሮች ሲከናወን አሁን ከደቂቃዎች በፊት መጠናቀቁን ተጠናቋል ማለት ነው። እንግዲህ በዚህ መርሃ ግብር ላይ የተነሳው ዋናው መልእክት እንደዚህ አይነት የሀገር የመጨረሻው የሉዓላዊነት ምሽግ የሆነ የመከላከያ ሰራዊት ላይ ጥቃት መፈጸም ማለት በሀገር ላይ የሚፈጸም ጥቃት እንደመሆኑ መጠን ይህንን መቼም እንደ እንደማይደገም ለማረጋገጥ እንዲሁም ደግሞ መቼም በዚህ የሀገር መከላከያ ሰራዊት ላይ የተፈጸመን ጥቃት አንረሳውም የሚሉ የተለያዩ መልእክቶች ተላልፈዋል ማለት ነው። መርሃ ግብሩ እንግዲህ ይህንን ይመስላል በአጠቃላይ ማለት ነው። አስማረ ያለኝ መረጃ ይህንን ይመስላል። አንዱ አለም በቢሾፍቱ የሰሜን ዕዝ ጥቃት መታሰቢያ ስነስርዓትን አስመልክቶ ላደረስከን መረጃ በጣም እናመሰግናለን። ጥሩ ጊዜ ይሆነላ